ሻሎም፣ ሸሎም እግዚአብሔር ጸጋና ሰላም በረከት ለሁላችሁ ይሆን። ዛሬ ከፊታችሁ የቀረብኩት አጭር የሆነ ትንቢታዊ መልእክት ላስተላለፍላችሁ ነው። የትንቢቴ ወይንም የመልእክቴ ዋና ሀሳብ በፊቴ የሚሄደው እርሱ እግዚአብሔር ነው የሚል ነው በዘዳግም ምዕራፍ ሰላሳ አንድ ላይ ነው ይሄ መልእክት ያለው ቁጥር ስምንት ላይ እግዚአብሔር አምላክ በእግዚአብሔር ነቢይ በነቢይ ሙሴ አማካይነት ህዝቡን ከአራት መቶ ምናምን ዓመት የግብፅ ባርነት እስራትና ጭቆና ነፃ አውጥቷቸው ወደ ተስፋይቱ ምድር ወደ ከነአን እየሄዱ እያለ ነገር ግን ሙሴ እግዚአብሔር በመሪባ ውሃ አልቀደስከኝም ብሎት ወደ ከነአን እንደማይገባ ከነገረው በኋላ ነገር ግን ወደ እሱ እንደሚሰበስበው ከነገረው በኋላ እስራኤላውያን ከባድ የሆነ ፍርሃትና ጭንቀት ውስጥ ገብተዋል። ያም ፍርሃታቸው እጅግ የሚወዱት እጅግ የሚያከብሩት እግዚአብሔር ኃይሉንና ክብሩን በሙላት የገለጠበት ታላቅ የእግዚአብሔር ነቢይ ወደ አምላኩ ወደ እግዚአብሔር ሊሰበሰብ ነው። ሁለተኛ ደግሞ የሚሄዱበት አገር መንገድ ላይ ጠላቶች አሏቸው፣ ሰባት የአሕዛብ አደገኛ ከተማዎች። አንደኛ ሙሴ ሊሄድ ነው። የሙሴ መሄድ የሚቀጥለው ማን ነው የሚል ከባድ ፍርሃትና ጭንቀት ውጥረት ውስጥ ከቷቸዋል። የመጀመሪያው ይሄ ነው። ሁለተኛው ደግሞ የሚሄዱበት መንገድ ላይ አስፈሪ የሆኑ ሰባት የአሕዛብ ከተሞች አሉ። ኬጣውያን፣ ኢያቡዛውያን፣ ፌሪዛውያን፣ ከናናውያን እያለ ያውያን ያውያን የሚል ሰባት የአሕዛብ ከተሞች አሉ ዘዳግም ሰላሳ አንድን እናንተ አንብቡት ከቁጥር አንድ እስከ ስምንት በዚህ ፍርሃት፣ በዚህ ጭንቀት፣ በዚህ ግራ መጋባትና በዚህ ውጥረት ውስጥ በነበሩ ጊዜ የእግዚአብሔር ነቢይ ሙሴ መልእክት አመጣላችሁ። እንዳልኳችሁ በከባድ ፍርሃት ተወጥረው ነው ያሉት። አሁን መልእክቱ ይሄንን ድምጼን ለምትሰሙ በዓለም ሁሉ ዙሪያ ላላችሁ ኢትዮጵያውያንና ኤርትራውያን ይህም መልእክት አሁን በዚህ ሰዓት በካናዳ ምድር ነው ያለሁት ለአገልግሎት መጥቼ በጣም በመንፈሴ ላይ ስለከበደ ነው ይህን መልእክት ማስተላልፍላችሁ። በተለያየ አይነት ዓለማት ሆናችሁ በህይወት ውጥረት ውስጥ በአገልግሎት ውጥረት፣ በትዳር፣ በልጆች፣ በኑሮ፣ በስራ፣ በጤና፣ በተለያየ አይነት ነገር ተወጥራችሁ ፍርሃት ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ ፍርሃት ከአጋንንት ከመናፍስት በላይ በጣም አደገኛ የሆነ ገዳይ መሳሪያ ነው። ስለዚህ በዚህ ፍርሃት፣ በዚህ ውጥረት፣ በዚህ ጭንቀት ውስጥ እያለ ከእግዚአብሔር ነቢይ መልእክት መጣላቸው። ዛሬም እንደ እግዚአብሔር ነቢይ ለአንድ ሰው መልእክት አለኝ። እኔ እንደዚህ የሚል መልእክት መጣላቸው ዘዳግም ምዕራፍ 31 ቁጥር 8 ላይ ዛሬም ውጥረት ውስጥ ያላችሁ፣ የህይወት ውጥረት ውስጥ በአገልግሎት ከእግዚአብሔር ራእይ ተቀብላችሁ እያገለገላችሁ የሆነ ትግል ውስጥ ያላችሁ ሰው ግን የማያውቀው ሰው ያልተረዳችሁ የህይወት ትግል ውስጥ ያላችሁ፣ በጤና ትግል ውስጥ ያላችሁ፣ በልጆች ትግል ውስጥ ያላችሁ፣ በስራ ትግል ውስጥ ያላችሁ ግራ የገባችሁ፣ ፈርታችሁ፣ ተጨንቃችሁ ይህንን ነገር ለማን ነው ማካፈለው እያላችሁ ላላችሁ ከእግዚአብሔር ዘንድ መልእክት አለኝ። የእግዚአብሔር ነቢይ ነኝ። ይሄ መልእክት አንድ ሰው እየሰማ ካለበት ሁኔታ ውስጥ የሰራዊት አምላክ ቅዱስ እግዚአብሔር ጎትቶ ያወጠዋል። በእንደዚህ አይነት ሁኔታ ውስጥ ያላችሁ ልክ እስራኤላውያን ተወጥረው ተጨንቀው ግራ ገብቷቸው በፍርሃት ውስጥ በነበሩ ሰዓት ከእግዚአብሔር ነብይ መልእክት መጣ፣ እንደዚህ የሚል አዎ፣ እኔ ወደ እግዚአብሔር ይሄዳለሁ፣ እኔ እሰበሰባለሁ። አዎ፣ መንገዳችሁ ላይ ከፊት ለፊታችሁ ላይ አስፈሪ፣ ኃያል፣ ብርቱ የሆኑ ሰባት የአሕዛብ ከተማዎች አሉ። አዎ፣ ነገሩ ከባድ ነው፣ አስጨናቂና አስፈሪ ነው። ነገር ግን መልካም ዜና አለ፣ የምስራች አለ። ያላችሁበት ሁኔታ ምንም ከባድ ሊሆን ይችላል፣ ነገር ግን እግዚአብሔር ሰው መልእክት አለኝ። ምንድን ነው የምስራቸው? የእግዚአብሔር ሰው ቃላችሁ ይሄ ነው የምስራቸው። ዳግም 31 ቁጥር 8 ላይ በፊትህ የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም አይተውህም። አትፍራ አትደንግጥ አለው። አይገርማችሁ። ስለዚህ በምንም አይነት ሁኔታ ውስጡ ኑ። ነገር ግን አንድ የምስራች መልእክት አለኝ። በፊትህ የሚሄድ እግዚአብሔር እርሱ ነው። በፊትህ የሚሄደው ያህዌ ነው፣ ኤሎሂም ነው፣ አዶናይ ነው፣ ኤልሻዳይ ነው፣ የሽዋ ሐመሽያ ነው። እሱ ከፊትህ ይሄዳል። እሱ ከአንተ ጋር ይሆናል። ሙሴ ምን እያለ ነው? እኔ ባልኖርም፣ ነገር ግን ኤሎሂም እግዚአብሔር እሱ ከፊትህ ይሄዳል። እሱ አብሮክ ይሆናል። አይተውህም፣ አይጥልህም። አትፍራ፣ አትደንግጥ። ስለዚህ ለአንድ ሰው መልእክት አለኝ። ለወንድሜ ለአንተ መልእክት አለኝ። እህቴ ለአንቺ መልእክት አለኝ። በፊታችሁ የሚሄደው እርሱ እግዚአብሔር ነው። እርሱ ከእናንተ ጋር ይሆናል። አይተዋችሁ፣ አይጥላችሁም። አትፍሩ፣ አትደንግጡ። በጌታ በኢየሱስ ክርስቶስም ይህ መልእክት ለብዙ ሰው ሼር አድርጉ። ለብዙዎች ይህንን መልእክት እግዚአብሔር መጽናናት ያደርጋል። እወዳችኋለሁ። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም